ለምን እንዴት እባላለች አሁን ምርጫ ሰጥሻለሁ በደንብ ምረጭ ይበጀኛ ዳልችሁን ምረጭ ይሄን በረኪና ፊትሽ ጠጥቼ ከመሞትና ከሚሄድ እንዴ ስራ አጣበት ጭንቅላቷ ድጋሚ ሰውቶናለች አንድ ቪዲዮ ሜንሽን አድርጋችሁ ነው ምራሱ አባቶቻችን፣ እባካችሁ አግዙ ቤተ ክርስቲያንን። በውጤቱም አባቶች የሚታፈሩበት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት መከባበር እንደ ኋላ ቀርነት የሚታዩ ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቆሆን ሚዲያ ቤተሰቦች እንደምን አላችሁ? እንደም ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። ባላችሁበት በሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ ወደ አዳዲስ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ እናት ልጇን በር ዘግታ በቪዲዮ ስታሳቅይ የሚያሳይ ቪዲዮ አሳያችኋለሁ። ታዲያ ይህ ቪዲዮ ያዩ ወላጅ እናቶች አስለቅሰዋል። ሁላችሁም የምታውቋት ሀቢባ አቢባ ቲክቶክ ተብራ ታዋቂዋለች እንግዲህ ቪዲዮን ስታይ አልቻለችም፣ እያለቀሰች ላይ ቢገብታ ታስተውላለች። እውነት በጣም ዝግ ያሳዝን ነገር ነው። ስታዩት በጣም የሚያስለቅስ ድርጊት ነው ያደረገችው እናት። የተፈጠረው ምንድን ነው የሚለውን ለመረድ፣ ያተክል ትንሽ ንገራችሁ ና ሙሉ ነው የምና ይሆናል እናት በችግር ውስጥ በፈተና ውስጥ ልጇን ለ12 ዓመት ልጇን በማሳደግ ስከው ያለች። አሁን ግን አልቻልኩም፣ መንገድ ላይ ውጥቻ አለምንም ከብዱኛል በማለት ልጇን የማይጠየቅ ጥያቄ ስጠይቃት ይስተውላል። እንግዲህ በጣም እጅግ የሚያሳዝን ነገር ነው ትላችኋለሁ። በርግኛ ጠጥቼ ከመሞት ሻንጣዬን ይዤ ከዚህ ቤት ከመውጣት የትኛውን ትመርጫለሽ? ያለች እያለች ቪዲዮ እየቀረፀች ታስፈራራታለች። እናት ልጇን ዳይቢ ገብታ የ12 ዓመት ህፃን ልጇን ማኑ ምን የሚሉት ጥያቄ እንደሆነ አልገባኝም። ልጅቱም የመለሰችው መልስ የማስሰምታቸው ይሆናል። በጣም እጅግ የሚያሳዝን ነገር ነው፣ ብዙዎችን አስለቅሷል። ቪዲዮን አብረን እናየዋለን። በተጨማሪ ደግሞ በዛሬው ዕለት የቅዱስ ሲኖዶስ ስብሰባ ላይ አቡነ ሳዊሮስ ያስተላለፉት መልእክት አለ እንዲሁም ቢያያ ልድታ በመጨረሻ የጎንደር መርሃ ግብር ላይ ሰቅሰቅ ብሎ አልቅሶ ለአባቶች ያስተላለፈው ምልክት አለ። አባቶቻችን ተማጽኗል። ይህ ደግሞ የሁላችን የኦርቶዶክስያን ጥያቄ ነው። ማስደምጣችሁን የሆናይንም መረጃ በቅድሚያ ግን እናት ልጇን ከምጠይቀው ዘገናዊ ጥያቄ እንጀምርና እውነት ከዚህ ቪዲዮ ምንድን ነው የምንማረው የሚለውን አብረን እናያለን። እስኪ ወደ ቪዲዮ እንሂድ። ቪዲዮ ላይ አድርጋችሁ ጀምርት። በጠዋት አንድ ቪዲዮ ሜንሽን አርጋችሁኛ ይቼ ነበር ቆይ አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከምሄድ የትኛውን ትመርጫለሽ? አልመለስም? እዚህ በኋላ ከዚህ ቤት ስወጣ ልጅ እንዳለኝ እራስቼ ነው ለአእምሮዬ፣ እራስቼ ነው ሞት ይሄን ላመት 11 አመት ምን ሰርቼ እንዴት ሆኜ ለኔም አንድ ቀን ይኖረ ሰው ይላል። አንቺም የተሻለ ነው የሚሆነው። ሁል ጊዜ እንደዚህ እየተሳቀሱ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። በስፔሻል እኔ ካንቺ ባነሰ እድሜ ነው ለሰው የተሰጡ። በስምንት አመቴ ነው ለሱ የተሰጡ። እስከ ስምንት አመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ለእንስ አንቺ እድለኛል። እሺ አስራ አንድ አመት እኔ አፈር አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል።

እግዚአብሔር ቢኖር ኑሮ በዚህ ልክ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይህን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣሁ ነበር። እኔ ያለአባት አድጌ ያለአባት፣ አንቺ ያለአባት ባልሰጠኝ ነበር። እግዚአብሔር ቢኖር እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው። በሰው ህመም የሚደሰት ነው። በሰው ባ የሚጣጠብ ነው። እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው በእኔ ህመም የሚስቅ ነው ያለው በእኔ መጎዳት የሚስቅ ያለ እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂን በነዛ አይነት በአውሬ በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ሌ ባለ ለኩ ነበር ይህን ሁሉ አመት ብቻዬን እንደዚህ ባለንኩ ነበር ደርሰ ሲወጡ ውስጥ የገቡት ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ይባል ነገሩኝ ነበረ። እንዲህ ዋጋቢ ሴት እንደሆንኩ ባል አደረጉኝ ነበረ። ተናገሪ ማለት ጊዜ የለኝም። ተናገሪ ማለት ተናገሪ፣ ምን ጮክ በይ ማሌት መጨረሻ ላይ ቢጨንቃት ሂጂ ያለቻት የቀረበላት ምርጫ ራሱ መርዝና ሻንጣ ልጅን ለማስተማር ከሆነ አትሊስት እሺ ይሁንና በረኪናና የሆነ ነገር ታስቀመች። ተስተካከላለሁ ወይ ስንል ጠጣው ልጅ እንዳትሞችበት እናቱ እስተካከላለሁ ይላል። ለማንኛውም ለማንኛውም አድራሻቸውን አግኝቻለሁ ቦሌ አራብሳ ነው የሚኖሩት። ምናልባት ማግኘት የምትፈልጉ ሰዎች ካላችሁ ቦሌ አራብሳ ያሉበትን ቦታ ነው የጠቁማችኋለሁ። ሄዳችሁ ማገዝ የምትችሉትን ነገር እንድታግዙ በተለይ እዛ አካባቢ ያሉ ሰዎች። የማህሌት እናት አዲስ መለሰ ትባላለች። የራሷ የአዲስ መለሰን ስልክ አግኝቼ ደጋግሜ ስልክ ስደውላት አታነሳም፣ ቴክስት ብጽፍላት አትመልስም። የሆንሽው ነገር ካለ አትሊስት ስልክ አውርተሽ እንደዚህ እንደዚህ እንደዚህ እንደዚህ ነው በእንደዚህ እንደዚህ ነገር ተማርሬ ነው ልጄን ማሳደግ አቅቶኛል ልጄን እንዲያሳድጉልኝ እንፈልጋለሁ ምት ከሆነ ልጅሽን ሊያሳድጉልሽ የሚፈልጉ ብዙ ኢትዮጵያውኖች አሉ ብዙ ሰዎች ልጅሽን ያሳድጉልሻል እንደው እኔም ቃልግባልሽ እግዚአብሔር ምስክሬ ነው እኔ ልጅሽን አሳድግልሻለሁ መሀሌ ጥሩ ልጅ ናት እናት የሆነች ልጅ ናት ምን አጥፍታ ነው ብዬ ስጠይቅ እግዚአብሔርን የተመለሰልኝ መልስ እናት ነች ረሷ ምንም አታጠፋም ብሶት ስላለባት ነው። አንቺ ብሶት ስላለብሽ እንደዚህ አይነት ነገር ማድረግሽ አግባብ ባይሆንም አትሊስት ተቀራርበሽ የምታወሪ ሰው አተሽ ከሆነ ተቀራርቦ ከአንቺ ጋር ተቀራርቦ ሊያወሩ የሚፈልጉ ሰዎች ስላሉ ተቀራረቢና ከእነሱ ጋር አውሪ። ስልክ ስንደውልልሽ አንሺና፣ እንደዚህ እንደዚህ እንደዚህ ነው። ልጄን በቃ ማሳደግ ከብዶኛል። እኔ ለራሴ አላንስም። ልጄ ግን አትሊስት ጥሩ ቦታ ትሆን የምት ከሆነ ቃል የሚገቡ ልጆች እኔ ያገናኝሻለሁ። ነግርሻለሁ። ከነዛ ውስጥ እኔም አንዱ ነኝ ስልክሽን አንሺ። ምናልባት ይሄን ቪዲዮ እንድት የምታዩ ከሆነ ደግሞ በቴክስት የተላከልሽ ጽሁፍ አለ፣ መጨረሻው ሰላሳ ስድስት ስልክ፣ በዛ ስልክ መልሰሽ ደዌና አውሪኝ። ከእኔ ጋር ልጆች አሉ፣ መፍትሄ ላይ እናተኩራለን። ማለት ግን እንደው አንቺም ይሄን ቪዲዮ ማየት አይቀርም ነገ እኔም ወይ ያሳይሻለሁ። እግዚአብሔር ትልቅ ደረጃ ያደርስሽ። ትልቅ ደረጃ ስትደርሺ ያሳለፍሻቸውን ደስ የማይሉ ነገሮች በሙሉ ትተሻቸው ነገ ለልጅሽ መልካም እናት ልትሆኝ ምትሆኝ ያድርግሽ። ጥሩ እናት እግዚአብሔር ይርዳሽ። ያይ ስለተሰማችት ነው እንግዲህ በጣም እጅግ የሚያሳዝን ነገር ነው፣ እያየን ያለ ነው። እኔም አንድ ነገር ማለት ፈልጋለሁ። ነገር ግን ወንድማችን እያደረግህ ያለው ነገር እውነት እግዚአብሔር ውለት አን ይክፈል። ምን ይባላል እንደዚህ ያሉ ሰዎች እጅጉን አስፈላጊ ናቸው። እውነት በጣም ደስ ያለኝ ወንድማችን ባደረገው ትብብር ነገር ግን እናት ተብየዋ እያደረገች ያለችው ነገር እየተናገረችው ያሉት ቃላቶች ለጆሯችን በጣም የሚሰቀጥጡ ነገር ነው። እየተናገረች የነበረው አንድ ነገር ማለት እፈልጋለሁ። በተለይ ምንም ተስፋ ብንቆርጥ እንዴት ነው ፈጣሪም በእንደዚህ አይነት መልኩ አፋችንን ልንከፍት አንድ በታችን የፈቀደው እንዴት ነው? ኧረ በመድኃኔዓለም እንዴት ነው የምናስበው? እሺ ጥያቄዎቻችን ላይመለሱ ይችላሉ። በጸሎት ተግተን ከጠየቅን ደግሞ እግዚአብሔር ይዘገያል እንጂ ጥያቄያችን ሳይመለስ አይቀርም ብዬ አስባለሁ። ሃይማኖተኛ ከሆነን ንጹህ ኦርቶዶክስ ከሆነን እንዴት ነው ፈጣሪ ላይ እንደዚህ ያለ ስድብ እንደዚህ ያለ ነገር መናገር? እረ ያለ ሳትፈልግ ወደዚህ ምድር ፍጠሩ ሳጥር ልምጣ ውለዱኝ ብላኳ? አለቤት የተወለደችው ለምን እንዲት ትባላለች? አስራ አንድ አመትች ቁጭ አድርጎ እንደ ጭንቅላቷ ድጋሚ ሰውትሆናለች ሰው ትሆናለች። ሰሞን አውዬ በቃ አናግራት ልጅቷ እኛ መውረድ እንችላለን። ልታናግራት ብቻዋንም ከሆነ እኛ መውረድ እንችላለን። ምን እንደዚህ እንዳደረጋት ትንገረን። ማስታገቻ አሁን በዚህ ሰዓት ብድር ብዬ ቤር ደስ ይለኛል። እኔ ልጄም ከቤቷ አላጣት አልፈልግም። ገብቷቸኋል። እኔ እግዚአብሔር ምስክሬ ነው። አቡ ምንም ምንም ሰባራ ሳንቲም እንዳትጠይቂ፣ ሰባራ ሳንቲም እንዳሰበስ እንዳላችሁት፣ ለልጄ በወር አንድ ሰው፣ እሱም አንድ ሰው አቅም ያለው ሰው ለልጄ አስቤዛ ያድርግ፣ ጫማ ሲያስፈልጋት ጫማ ይግዛ። በነበረበት ነው ህይወቷ እንዲቀጥል የምፈልገው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 አለማውራት እኮ እችላለሁ። ይኸውልሽ አቡ እኔ ያሳለፍኩትን ነገር ነው እንጂ እኮ እኔ አለማ መርጬ ማውራት እኮ እችላለሁ። ጋይስ እንደሰማችሁት ነው የልጅቱ እናት ናት። ልጅቱን አስፈራርታ ቪዲዮ ቀርጻ የለቀቀች የልጅቱ እናት ናት። ላይቭ ገፍታ ከሐቢባ ጋር እያወራች ያለችውና ሐቢባ ይህን እድል ስታመቻችላት ምን አለች? 12 አመት ሙሉ አብሬያት የኖርኳት ልጅን እንዴት ነው ለስራ ጥያት መሄደው ነው እያለች ነው ያለችው፣ በቪዲዮ ቀርጻ ግን ይህን በረኪና ጠጥቼ ከምሞት ከአንቺ ጋር ከምወጣልሽ ማንኛውን ምረጭ ማንኛው ይሻላል ምረጭ ብላ ልጇን ካስመረጠች በኋላ ልጇን ጥላ ከኮበለለች በኋላ አሁን ደግሞ የስራ ድል ተመቻችቶላት እዛ ይደስ መስራታች ዲሞ ስትባል የምትመልሰውን መልስ አያችሁት አይደለ በጣም እጅግ የሚገርም ነገር ነው እየተናገረች ያለችው በጣም እጅግ አጸያፊ ቃላቶች ነው እየተናገረች ያለችው ታዲያ እንዴት ነው በዚች አንደበት ፈጣሪ ሊወቀስ የሚችለው እግዚአብሔርንስ በምን አንደበቷ ነው ልትሰድበው የምትችለው እስከ ዛሬ ጸሎት ጸል ያለች ዛሬ ይህን ቪዲዮ ሰርት ለመልካም ነገር ሆኖላት፣ ቢያንስ የእግዚአብሔር ያስከ ዛሬ የጸለችው ጸሎት ወደ እግዚአብሔር አድርጎ ዛሬ ጥያቄዋ ሊመለስላት ሆኖ እንኳን ቢሆን ይህን እድል አልተጠቀመችበትም። እንደምታዩት ማን ነው። እና እየተናገረች ያለችው ነገር በጣም እጅግ የሚያስጠላ ንግግር ነው እየተናገረች ያለችው። ይመስለኛል እሷ ያሰበችው ይህን ቪዲዮ ፖስተች ከዛ የኢትዮጵያ ህዝብ ያዝናል ከዛ ደግሞ የሆነ ላይብ እርዳታ አለ እንደምታውቁት ሀይዋ ቤት ገብታ የሆነ ገንዘብ ይሰባሰብላታል ከዛ አፓርታማ የሆነ ቅንጡ ቤት ምናምን ተገዝቶላት እንደ ልቧ እንደ ላቃ ለመኖር ያሰበች ትመስለኛለች። እውነት ቸግሯት የመጣች ሴት አይደለችም። እውነት ሊቸግራት ይችላል፣ ነገር ግን ቸግሯት ለመረዳት የፈለገች ሴት አይደለችም። ቪዲዮ እንደሚያሳየን እንደዛ ነው። ሲቀጥል ደግሞ ማንም ቢሆን ከፈጣሪ ጋር በእነዚህ አይነት መልኩ እኔ የማመልከውን ፈጣሪ በእነዚህ አይነት መልኩ ሲንቋሸሽብኝ እንደ አንድ ኦርቶዶክስ እምነት ተከታይ በጣም እጅግ ነው ያናደደችኝ። ለእሷ ቀና አስተሳሰብ አይኖረኝም። ለምን ፈጣሪ ይዘገያል እንጂ ይፈርዳል። ንጹህ ኦርቶዶክስ ከሆንን፣ ንጹህ አማኝ ከሆንን፣ ከጸለይን የማይመለስ ጥያቄ የለም። ለእሷ ባይመለስላት፣ ለእኛ ደግሞ ተመልሶልናል። ስለዚህ እኛ የምናመልከውን አምላክ በአደባባይ ወጥታ ቪዲዮ እየቀረጸች መስደብም አትችልም፣ አንፈቅድላት እኔ ቪዲዮን ሳይ ልጄን ነው በእሷ ቦታ በእሷ ልጅ ቦታ ልጄን ቁጭ አድርጌ እንደዚህ አይነት ቃላቶች ልጄ ላይ ብጠቀም የልጄ አይምሮ የሚደርስበት ዳሜጅን እየሳልኩ ነበር። በጣም ስቅ ስቅ ብዬ እየሳለቅስ የነበረው ቪዲዮን ሳይ ልጄን በቃ ካመጣናቸው አይቀር ወደዚህ ምድር ምንም ባንሰጣቸው ቢያንስ ፍቅር ሰጥተን ልናሳድጋቸው ይገባል። እንደዚህ ቃላቶች እየተወረወረባት ከሆነ የምታድገው እራሷን ትጠላለች። ዋጋ የለኝም እኔ ሸክም ነኝ እዚህ ምድር ላይ እኔ እናቴ ላይ ሸክም ነኝ፣ እኔ አረባም፣ እኔ መፈጠር አልነበረብኝም ትላለች። ነገ ስታድግ ማንም መጫወቻ ትሆናለች። ጋይስ፣ እንግዲህ እዚህ ጋር አንድ ነገር መናገር የሚፈልገው በመጨረሻም እንደዚህ ያለ ህይወት ውስጥ ያለን በጣም ብዙ ኢትዮጵያውያን እናቶች ልንኖር እንችላለን። ነገር ግን ደግሞ ልጆቻችንን እንደዚህ ያለ ጸያፊ ቃላት ተናግረን ምንድን ነው እኛ የምንጠቀመው? አንድ የኑ ገብተንበታል። አንድ የኑ እንዲፈጠሩ ፍቃድ ሰጥተናል። እና ስለዚህ በተቻለን አቅም ልጆቻችንን ባለን አቅም ለማሳደግ እንሞክር፣ እስከተቻለን ድረስ መስራት ከቻሉ ልጆቻችን መስራት እስከሚችሉ ድረስ ከዛ በኋላ ወጥቶ ልጅ ስራ እንዲሰራ ማድረግ እንጂ ጉልቱ ወቶ መስራት ካለበት ጉልቱ ወቶ መስራት አለበት። ልጅን በእንደዚህ ያለ አሰቃቂ ጥያቄ እየጠየቁ ማሰቃየት ይህ የእናት ተግባር አይደለም፣ ሰይጣናዊ የሆነ ተግባር ነው። ይህን ነገር በደንብ አድርገን መቃወም ማውገዝ አለብን እያስባለሁ። ስለዚህ እናቶች በተቻለን መጠን እንጠንቀቅ ማለት ወዳለሁ። ብጽዋን አባቶቻችን፣ እባካችሁ አግዙን፣ አግዙን። እችን ቤተ ክርስቲያንን ከፊት ወጥታችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና፣ እችን ቤተ ክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት፣ የትኛውንም ቦምብ፣ የትኛውንም ቢሆን ነገር ለመቀበሉ ዝግጁ ነንና አባቶቻችን እባካችሁ እየተንበርክኬ ነው የምለምናችሁ። እባካችሁ እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ። በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የምማጸናችሁ። እቺ ቤተክርስቲያን አደራችሁን ላለሁ ሻን ብዙ ፈተና አለባት፣ ብዙ መከራ አለባት። ያን መጋፈጥ ያን ትማለት ዋጋ ያስከፍላል። ስለዚህ እኛ ላንፈራ እንችላለን። እኛ ላንሰጋ እንችላለን። ነገር ግን ቤተሰብ ሚባል አለ ምን ሚባል አለ። ያ ሁሉ ያን ሁሉ ሂደት አልፎን እዚህ የሚደረሰው ከዛ ባለፈ ዛሬ የማርያም ወርቅ ለእኔ እውቅና እንዲሰጠኝ ምክንያት ሆኗል። ግን የማርያም ወርቅ ዘጠኝ ዓመት በሙሉ የታሰረ ልጅ ነው በቤስያን ጉዳይ ስልጤ ውስጥ ስለዚህ አብዛኛው በአንድም ሆነ በሌላ ዋጋ የከፈለ ነው እዚህ የተሰበሰበው በዛ በነበርንበት የእስር ቤት ውስጥ በጣም ከፊት ሆነው ወተንም ድጋሜ እንደገና እንድንበረታ ያደረጉት የመጀመሪያዎቹን ድርሻ የሚወስዱት እግዚአብሔር በሚያውቀው ኦርቶዶክሳውያን ሚዲያ ላይ ያሉ ወንድሞቻችን ናቸውእና ይህ ሽልማት በሚዲያ ያላችሁ በየትኛውም በዩትዩብም በፌስቡክም በቲክቶክም ያላቸው እውነቷን መናገር ልጆች ደፍረን ወጥተን ስንታሰር አባቶች ዝም ባሉበት የሚዲያ ባለሙያዎች ቢያንስ ስምማችንን ስላሰማችሁልን እንደ ውለታም እንደ ሽልማትም ስለምንቆጥረው ይሄ ሽልማት ለእናንተ ይሆንልን። ወክ ኦርቶዶክስ እንደ ሰማችሁት ነው። ያያ ዘልደታ የመለው የኦርቶዶክስ ተዋህዶ ቤተክርስቲያን አማኝኑትን ጥያቄ ነው እየጠየቀ ያለው አባቶቻችን ሊያግዙን ይገባል መንጋውን ሊጠብቁ እስከተሾሙ ድረስ። ስለዚህ ቅድስት ቤተክርስቲያን ላይ እየደረሰ ያለውን ፈተና ሁሉ እያዩ ዝም ሊሉ ስለማይገባ ወንድማችን ያያ ዘርድታ እንደዚህ በእንባ ይህን ጥያቄ ያቀርቦልናል። እግዚአብሔር ያገልግለው፣ ዘመኑን ይባርክልን። ከእግዚአብሔር በታች መንጋውን የሚጠብቁ አባቶች እስካሉን ድረስ ነገሮችን እያዩ ሁሉ ዝም የሚል ከሆነ በጣም ብዙ ዋጋ እንከፍላለን። እኛም ኦርቶዶክሳዊ ምእመናን ደግሞ ቅድስት ቤተክርስቲያን ላይ እየደረሰ ያለውን ጥቃት እያየን ዝም የምንል ከሆነ ደግሞ ጥሩ አይደለም ብዬ አስባለሁ። የሁላችንም ድርሻ የሁላችንም ኃላፊነት አለበት፣ ክርስትናችን ስለሚያዝ ማለት ነው። አሁን ወስዳችሁ ወደ ሲኖዶሱ መግለጫ ሄድ ብፁዕ አቡነ ሳዊሮስ ሲያስተላለፉት መልእክት አለ ማስደምጣችሁ ይሆናል። እኔ ከወዱ ሰናበታለሁኝ። ስሟቸው እናንተ ምክንያቱም ባለንበት ዘመን ከእውነተኛ አገልጋይነትና የመንፈሳዊ ማንነት ደረጃ ተነስተን አካባቢያችንን ስንመለከት ባለመስራታችን የተፈጠሩትን ክፍተቶች ለመረዳት ጊዜ አይፈጅብንም። ዛሬ በመላው ዓለም መለያየትና መከፋፈል ነግሶ፣ ጥላቻና መነቃቀፍ በዝቶ የሰው ልጅ የሥነ ምግባር ልዕልና ከተፈጥሮ ደረጃው ዝቅ ብሎ ይገኛል። በውጤቱም አባቶች የሚታፈሩበት፣ ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የእኛም ድርሻ አለበት። በእኛም መካከል በአንድ ተቋም ውስጥ እየኖር በአንድ አገልግሎት መስመርና ሀብለ ስርዓት እየተራመድን አካሄዳችን ተለይቶ ወደ ኋላና ወደፊት የሚጓተት እንዳይሆን ማሰብ ይጠበቅብናል። ይኸውም የሚሆነው አቅም ስላነሰ፣ ሰው ስለጎደለ፣ ሀብት ስለጠፋ ሳይሆን እውነት ስለጠፋ መተሳሰብ፣ መከባበርና መፈቃቀር እየጎደለ ስለመጣ ነው። ይሁን እንጂ መስራት የሚገባንን እውነተኛ ተልእኮ በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ስልጣንና አምላካዊ ቃል ኪዳን ብንጠቀም የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድ በሚገባ መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰብ ውጤትን እናስመዘግባለን። ስለሆነም ባለፈው በጀት ዓመት ባከናወነው የሥራ ትሩፋትና ወደፊት በሚጠበቅ በሚጠብቀን ኃላፊነት እግዚአብሔር አምላካችን እሱን ማሰባችንን በዓይነ ምሕረቱ ተመልክቶ የጎደለውን ሞልቶ የሻከረውን አለስልሶ አገልግሎታችንን ይቀበልልን እላለሁ። ስላዳመጣችሁ አመሰግናለሁ።